ምራብ ኢትዮጵያ ህዝቦች ክልል የልምድ ልውውጥ ሲያደርግ ለእንግዶች ገለጻ ያደረጉት የአባይነሽ ፋርም ስራ አስኪያጅ አቶ መሰረት አቢ ከአንድ የወተት ላም የሚገኘውን አማካይ ምርታማነት መጠን ከ45 ወደ 51 ሊትር አድርሷል ብለዋል። ምርታማነት በአገር ደረጃም ጥሩ ነው። እኛ ጋር አሁን የሚታዩ ለእኛ ከዚህ በፊት 45 እያል ነበረ የምናወረው አሁን ደግሞ 51 ሊትር የደረሱ ከብቶች አሉ። ይህኛውም ኦን አቬሪጅ ማኔጅመንት በመካከለኛ ማኔጅመንት እንጂ ስፔሻሊስት ሆን ትሪት ብናደርገው እስከ ስልሳ መሄድ ይችላል። የጥጆች አያያዝና እንክብካቤን በተመለከተም ፋርሙ የተሻለ ተሞክሮ እንዳለውም ገልጸዋል። ካፍ ማኔጅመንት ማለት ቦክስ የራሳችን ተሰራላችሁ አለ። ድራፍት አያገኛቸውም። በቀን 66 ሊትር ለ90 ቀን ይጠጣሉ። እዚያ ጋ ልክ እዚያ ጋ ጣጣቸውን ጭርሱ ሲወጡ ወደዚያ ይሄዳሉ። በዚያ ደረጃ የካፍ ሞርታሊቲ በጣም አነስተኛ ነው። ጥጃ የመሞት እድሉ በጣም ዝቅተኛ ነው። ያ ማለት በቂ ወደ ንሰጣቸዋለን ከዚያ ደግሞ ማኔጅመንቱ ጥሩ ስለሆነና ፋርሙ እያንዳንዱ ላሞች የግል መረጃ ማህደር የተከፈተላቸው በመሆኑ አጠቃላይ መረጃውን በተሰጣቸው መለያ ቁጥር መከታተል መቻሉን ጠቁመው ጠቀሜታውም ጉልህ ነው ብለዋል። እኛ ጋር ለየት የሚያደርገው የመረጃ አያያዛችን ነው። ሁሉንም ከብት ልክ ሆስፒታል ላይ አንድ ታማሚ የራሱ ፋይል እንዳለ ሁሉ ለእኛ ከብቶች፣ ሁሉም ከብቶች የራሳችሁ ፋይል አላቸው። ይሄ በሀርድ ኮፒ ሲደመር በሶስት ኮፒ በሀርድ ኮፒ እኛ ጋር ያሉ ባለሙያዎች መረጃውን በሙሉ ይዛሉ። በሶስት ኮፊ ደግሞ ነው አጠቃልለውና አጠቃላይ አናሊስ ይሰራበታል። አናሊስ ይሰራበታል። ዴሪ ፕሮዳክሽን ላይ ሪፕሮዳክሽን ላይ ብዙ ብዙ ቴክኒካል ነገሮች አሉ። እዚያ ብዙም ዲቴል አናሊስ ይሰራና እንትላ ስለዚህ እኛ ጋር ነገ ነገ ወዲያ ጊደሮችን ለማህበረሱ ሲሸጥ ከየት መጣች፣ አሁን የት ደርሳለች የሚለው ለኛ ችግር የለብን። የእንስሳቱን ጤንነት ከመጠበቅ አኳያም ተገቢው ጥንቃቄ እየተደረገ መሆኑን በአባይነሽ ፋርም የእንስሳት ጤና ባለሙያ ወይዘሪት ቤቴሌ ማድማሱ ገልጻለች። ቀድሞ መከላከል ላይ መስራታችን እንዴት ነው ማለት ቶታሉ የለም አንልም ኦከር ይሆናል፣ ይከሰታል። ግን ደሞ ቁጥሩን ቀንሰናል። በበሽታ ምክንያት ምናጣውን ከብቶች የጡት መደፈል ሊሆን ይችላል፣ ሞት ሞርታሊቲ ሬት ሊሆን ይችላል። እና እሱን ፐርሰንታይሉን ቀንሰናል ፕሪቬንሽን ላይ በመስራታችን። ግን ሳምታይምስ ይተወከር ማለት ሀፕን ያደርጋል ይፈጠራል አንዳንዴ ግን ተቋሙ በስራ እድል ፈጠራ የድርሻውን እየተወጣ ነው ያሉት አቶ መሰረት በተለያዩ የስራ ደረጃዎች መሰማራታቸውን ገልጸዋል። በመኖ ልማት አቅርቦት ባለሙያ ሆኜ ነው እያገለገልሁ ያለሁት ማለት ነው እዚህ ተቋም ውስጥ ኦልሞስት ወደ ሁለት አመት ገደማ ያክል ቆይቻለሁ። በዚህ በቆየሁባቸው ጊዜያት ውስጥ ጥሩ የሙያ ተሞክሮና የተለያዩ ልምዶችን አግኝቻለሁ ብዬ አስባለሁ እኔ በግሌ ከዚህ ቀደም እንደተናገርኩትም ሌላ ተቋማት ውስጥም የሰራው አይነት ሰርቼ የመጣባቸው መንገዶች አሉኝ። እዚህ ከመጣው በኋላም ደግሞ የራሴን ሙያ አፕግሬድ እያደረኩ ወይም ደግሞ እያሻሻልኩ ጥሩ ተሞክሮዎችን አግኝቻለሁ ማለት ነው። ከስራ ፈጠራ አንጻር ማለት ነው። ጥሩ የስራ እድል አግኝቼ ደስተኛው የሰራው ነው ካነጋገር ናቸው። የስራ እድል ተጠቃሚዎች መካከል ወጣት አለማየው ይካሎና መሰረት ታደለ እንደገለጹት ከፋርሙ በሚያገኙት ገቢ ኢኮኖሚያዊና ማህበራዊ ጉዳዮቻቸውን እያከናወኑ መሆናቸውን ነው የገለጹት። እዚህ ስራ ከጀመርኩ ዛሬ አራት ዓመት ነው። ሁለት ሺ አስራ ሶስት ጀምሮ ነው አባይነሽ ፋርም መስራት ከጀመርኩ እና እስካሁን ድረስ ያው ስራው ጥሩ ነው። ምንድነው እዚህ የሚሰራው እንስሳ ጤና እና ጤና ነክ አስተባባሪ ነኝ። መስራት ከጀመርኩ ወዲህ ምንድነው ያገኘውት እውቀት ነው ትልቁ ከተከፈል ብር በላይ ለሀገራችን ወሳኝ የሆነው እውቀት፣ ለራሴ ወሳኝ የሆነው እውቀት አገኝቻለሁ ማለት ይቻላል። እዚያ ስራ ድር አግኝቼ መግባት ደስተኛ ነኝ። እኔም ያገኘንበት ገቢና ራሱ በተግባሩ እኔም የምጠቀምበት በፈረደ ፈረዳ ወጭ ለመጠቀም ደሞ ወጭም ሆን ወጭ ራሱ አወጥቼ የሚቆጥሙን ቆጥበ የድርጅቱን ሁለታ ለመያዝ ሞክረኝ ከዚህም ባሻገር የሚያገኙትን የቴክኖሎጂና የሙያ ሽግግር ከተቀጣሪነት በመላቀቅ የግል ስራ በመስራትና ለሌሎች ወገኖች የመድረስ አላማ ሰንቀው እየሰሩ እንደሚገኙ አስረድተዋል። ተደራጅ ጀም ቢሆን ያለውን ጥረት አርገን የራስን መስራት እፈልጋለሁ በዚህ ሙያ። ምክንያቱም ማይገኝ ሙያ ነው። ቻሌንጅ ብኖረውም ምርጥ ሙያ ነው። ባገኘውት ለራስን መተዳደርና የተሻሻለ ኑሮ መኖር ፈልጋለሁ።